ሳምንት ጤና ይስጥልን አርባይ ተመልካቾቻችን፣ ህዳር 14 2018 ዓመተ ምህረት እለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው ባክሮት የምጋብዛችሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። በተለያዩ አካባቢዎች እየተደረጉ ያሉ ውጊያዎችን በተመለከተ ዝርዝር መረጃዎችን ይዣለሁ። ከነዚህ መካከል በአየር ኃይል በሰው አልባ አውሮፕላኖች በድሮኖች የታገዘውን ውጊያ ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን በዚህ ሰዓት በአጭሩ ወደ እናንተ የማደርስ ይሆናል። ከያስኳቸው መረጃዎች መካከል ከጋሸና እስከ ላሊበላ ባለው አካባቢ ያለውን አሁን ሁኔታ እንዲሁም ደግሞ በደቡብ ወሎ ዋድላ ደላንታና አካባቢ ያለውን መረጃና በተዛማጅ አካባቢዎች ያሉ ሁኔታዎችን በተመለከተ በዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። እንደዚሁም ደግሞ በመተከልም እንደዚሁ ተጨማሪ አዲስ መረጃ አለኝ። ይህንንም ወደ እናንተ አደርሳለሁ። የጥንቃቄ መልእክቶችም አሉኝ። እነዚህን ጨምሮ የተለያዩ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንዲሁም ደግሞ ሊቋቋም የነበረው የብልጽግና ነክ ፓርቲ ወደ ሌላ አደረጃጀት ተቀይሯል የሚል መረጃም ይዣለው። ይህም አደረጃጀት በዋናነት እንግዲህ ለብልጽግና የመረጃ እንዲሁም ደግሞ በሌሎች አደረጃጀቶችና ብልጽግና በሚቃወሙ የፖለቲካና የተጠቅ ድርጅቶች ውስጥ ሰርጎ እየገባ መረጃ የሚያመጣ የሚበትን፣ እንዲሁም ደግሞ ተቋማቱን ሌሎች አደረጃጀቶችን ለመቆጣጠር ስምሪት የተሰጠው አደረጃጀት እንደሆነ የሚገልጹ መረጃዎች ጨምሮ የተለያዩ መረጃዎችን ይዣለው። እንዲሁ ከዝርዝር መረጃዎች ባሻገር አፋር አካባቢ፣ ኤርታሌ አካባቢ በዛሬ ወደ እኩለ ቀን አካባቢ የፈነዳውን እሳተ ገሞራ በተመለከተ አካባቢው ከአዲስ አበባ ጅቡቲ ጉዞ ላይ የነበራ ሾፌሮች ምስሎችን ጭምር ልካችሁልኛል። በእጅጉ አመሰግናለሁ። እንግዲህ ከዚህ ጋር በተያያዘ በሰዎች ላይ የደረሰ ጉዳት የለም። ኤርታሌ አካባቢ ነው። ወትሮ ሄ እሳተ ገሞራ የማይለየው አካባቢ ነው። ግን የተነሳው ጭስ እስከ ዘጠኝ ሰዓት ድረስ አካባቢዎቹን ሸፍኖ እንደነበር የሚገልጽ መረጃ ልካችኋል። ከስነምድር ምድር ተመራማሪዎች እና ከጉዳዩ ጋር በተያያዘ አስተያየት የሚሰጡ ባለሙያዎች የሚሉትን መረጃ ካለ እሱንም ይዤ መጣለሁ። በዚህ ሰዓት ከደረሱኝ መልእክቶች ሌሎቹ ይሄ እንደ ዋና መረጃም ተደርጎ ሊታይ የሚችል ነው። ፖለቲካዊ መረጃ ነው። አንጋፋው ፖለቲከኛ ልደቱ አያሌው እየላከው ነው። ልደቱ አያሌው እየላከው ጽሑፍ የምን አይነት ድህረ አብይ የሽግግር ሂደት ይኖር የሚል 12 ገጾችን የያዘ ጽሁፍ ነው እያደረሰው። እዚህ እንግዲህ ለኢትዮ ፎከስ እየላከው ይሄ ዛሬ ህዳር 14 2018 ምን አይነት ድህረ አብይ የሽግግር ሂደት ይኖር የኤክስ የሽግግር ቃል ኪዳን ይላል እንግዲህ አብይ አህመድ ሲወድቅ እሱን ተከትሎ ምን አይነት መንግስት መዋቀር አለበት የሚለው ላይ አስራ ሁለት ገጾችን የያዘ ጽሁፍ ነው የላከው አቶ ልደቱ። እንግዲህ በጊዜያዊ የአስተባባሪ ኮሚቴው ምን አይነት ድራ ብዬ ሽግግር ሂደት ያስፈልጋል በሚል መጠይቅ መግቢያውን የያዘ እንዲሁም ደግሞ የኤክስ የሽግግር ቃል ኪዳን በሚል እንደዚሁ ጽሁፉን ሀሳቡን የሚያቀርበው ልደቱ መግቢያ በቅድሚያ በመቀጠልም በሚል የሚቋቋመው የሽግግር መንግስት እንዲያከናውናቸው የሚጠበቁ መሰረታዊ ኃላፊነቶች ምንድን ናቸው የሚልም እንደዚሁ በዚሁ ባለ አስራ ሁለት ገጽ ሰነድ ውስጥ ተካቶ ነው የሚገኘው። በነገራችን ላይ መጨረሻ ላይ በሁለት ምክንያቶች ይህንን ሰነድ ወይም ደግሞ የሽግግር መንግስት የሚቃወሙ ሰዎች ምን አይነት ናቸው በሚል መጨረሻ ላይ እንደዚሁ በሁለት ከፍሎ አስቀምጧል፣ ይሄ ሰነድ። ከዚህ አንጻር እንግዲህ የሚቋቋመው የሽግግር መንግስት እንዲያከናውናቸው የሚጠበቁ መሰረታዊ ኃላፊነቶች ምንም ናቸው በሚለው ተወልደቷ አያሌው፣ በሁሉም የሀገሪቱ ክፍል ሰላምና መረጋጋት ማስፈን፣ የሀገር እርቅ መግባባትን መፍጠር ሽግግር ጊዜ ፍትህን ማስፈን፣ የህገ መንግስት ማሻሻያ ረቂቅ ሰነድ ማዘጋጀት እና ማጽደቅ፣ በመላ ሀገሪቱ መሰረታዊ አገልግሎቶች ወደነበሩበት ለመመለስ የሚያስችል የመልሶ ግንባታ ማካሄድ፣ የሀገሪቱን የጸጥታ ተቋማትን እንደገና ማደራጀት እና ማቋቋም፣ የጋራ ጥቅም ላይ የተመሰረተ የውጭ ግንኙነት እንደገና አጠናክሮ መቀጠል፣ የመንግስት መደበኛ እና የለት ተዕለት ተግባራትን በብቃት መፈጸም፣ የህዝብ ቆጠራ ማካሄድ ነጻ ፍትሃዊ ምርጫ በማድረግ መደበኛ የህዝብ መንግስት ማቋቋም ይጠበቅበታል የሽግግር መንግስቱ ብሏል። ሁለተኛ የሽግግር መንግስቱ ሃላፊነቶችን ለመወጣት የሚያቋቁመው መዋቅሮች ምንም ናቸው በሚለው ላይም እንደዚሁ የተለያዩ ጉዳዮችን አስተዋል። ጊዜያዊ የሽግግር መንግስት ሀገራዊ ሸንጎ ይኖረዋል። የጊዜያዊ የሽግግር መንግስት ስራ አስፈጻሚ ካቢን ይኖረዋል። የክልል የሽግግር ጉዳዮች አስፈጻሚ ኮሚሽን፣ የሰላምና የሀገር ደህንነት አስከባሪ ኮሚሽን፣ የሽግግር ጊዜ ፍትህ አስፈጻሚ ኮሚሽን፣ የሀገራዊ መግባባትና የእርቀ ሰላም አስፈጻሚ ኮሚሽን፣ መሰረታዊ አገልግሎቶች መልሶ ግንባታ ኮሚሽን፣ የህገ መንግስት አርቃቂና አጽዳቂ ኮሚሽን ጨምሮ ይኖረዋል ይላል። እነዚህን ሚናቸውንም ዘርዝሯል። ሶስተኛው ነጥብ የቀረበው የጊዜያዊ ሽግር መንግስት ከፍተኛ ስልጣን አካል የሚሆነው ሀገራዊ ሸንጎ የሚያቋቁመው አካል ማን ይሆናል በሚለው ላይም እንደዚሁ ምላሽ ይሰጣል። ሰነዱ እንግዲህ ሙሉ በሙሉ አላቀርበውም። ዋና ዋናዎችን ነው ለአድማጭ ተመልካቾች ከጊዜ አንጻር የማቀርብላችሁ። የሽግግር መንግስቱ ሀገራዊ ሸንጎ አባላት አካላት እነማን ይሆናሉ? በሚለው በዚህ ላይ የሚቋቋመው የሽግግር መንግስት ሀገራዊ ሸንጎ የዚህ ሽግግር ቃል ኪዳን ሰነድ ፈራሚ የሆኑ የታጠቁና ያልታጠቁ የፖለቲካ ድርጅቶች በሙሉ ከአሁን ጀምሮ እስከ ሽግግር መንግስቱ መቋቋም ድረስ ድረስ በአዲስ መልክ የሚቋቋሙ የፖለቲካ ድርጅቶች፣ በስልጣን ላይ ያለው አገዛዝን ህዝብ ትግል ተወግዶ ከስልጣን ከመወገዱ በፊት ራሳቸውን ከጠቅላይ ሚኒስትሩ በመነጠል ወይም ጠቅላይ ሚኒስተሩ ከስልጣን ማውረድና የሽግግር ጥያቄውን የሚቀበሉ የብልጽግና ኃይሎችን፣ የሲቪክ ማህበራትን፣ የሃይማኖት አባቶችን፣ ታዋቂ ግለሰቦችና ምሁራን ሁሉንም አቅፎ አሳታፊ የሆነ መርህ አካቶ የሚቋቋም ሸንጎ ይሆናል። ስለ ሸንጎ አምስተኛ የሽግግር መንግስቱ ሀገራዊ ሸንጎ አባላት እነማን ይሆናሉ? ምን አይነት ውክልናና ቀመር ይኖራቸዋል? በሚለውም ላይ እንደዚሁ ከዚሁ ሸንጎ አባላት ውስጥ ስልሳ በመቶ ከፖለቲካ ድርጅቶች ይወከላሉ ሰላሳ በመቶ ከተለያዩ የሲቪክ ማህበራትና ህዝባዊ አደረጃጀቶች የሚወከሉ ሲሆኑ ቀሪው አስር በመቶ ደግሞ ከታዋቂ ግለሰቦችና ምሁራን የሚወከሉ ይሆናሉ በሚል ቀመሩንም እንደዚሁ አስቀምጧል። ስድስተኛው የሽግግር መንግስቱ የስራ አስፈጻሚ ካቢኔ እንዴት እና በማን ይቋቋማል የሚለውን በተመለከተ ይህ የሽግግር መንግስቱ ስራ አስፈጻሚ ካቢኔ የሚመራው አካል የሚቋቋመው በሽግግር መንግስቱ ጠቅላይ ሚኒስተር ይሆናል። ጠቅላይ ሚኒስተሩ የሚመራው በሚከተለው አፈጻጸም አግባብ በሀገራዊ ሸንጎው ይሆናል ዋል። ለጠቅላይ ሚኒስተሩ በእጩነት የሚቀርቡ ሶስት ሰዎች ሲሆኑ እነሱም በእጩነት የሚቀርቡት በሸንጎ ውስጥ ሶስት ተከፍለው በሚደራጁ የተቧድኖ ስብስቦች ወይም ደግሞ ካውከስ አማካይነት ይሆናል ዋል። ከቀረቡ ሶስት እጩዎች ውስጥ በሸንጎ ከፍተኛ ድምፅ ያገኘው ሰው ጠቅላይ ሚኒስተር፣ ሁለተኛው ከፍተኛ ድምፅ ያገኘው ሰው ተቀዳሚ ምክትል ጠቅላይ ሚኒስተር፣ ሶስተኛው ድምፅ ያገኘው ደግሞ ምክትል ጠቅላይ ሚኒስተር ሆነው ይዋቀራሉ። ዋናው ጠቅላይ ሚኒስተር የሽግግር መንግስቱ 27 አባላት ያሉ ስራ አስፈጻሚ ካቢኔና አባላቱ በሽግግር ጊዜ ሂደት ከኮሚሽኖች ከማቋቋም ስልጣን ይኖረዋል። 27ቱ የካቢኔ አባላት ውስጥ ደግሞ አስራ ሶስቱ ከሰባቱ ኮሚሽነሮች ውስጥ አራቱ ከፖለቲካ ድርጅቶች አባላት ውጭ ከሆኑ የሸንጎ አባላት የሚመረጡ ይሆናሉ በሚል በዚህ በኩልም እንግዲህ ሚናቸውን የፍትህ የብሔራዊ እርቅ መግባባት ህገ መንግስት አርቃቂ ኮሚሽን፣ ምርጫ ኮሚሽን፣ የህዝብ ውሳኔና የህዝብ ሽግግር ሸንጎ አባላት ይሆናሉ በሚል ይህንንም እንደዚሁ በቀመር አስቀምጧል። በሰባተኛ ደረጃ ላይ የተቀመጠው የሽግግር መንግስቱ መዋቅሮች የውሳኔ አሰጣጥ ስርዓት ምን አይነት ይሆናል በሚለው ላይ እንደዚሁ በዚህ ላይም ዝርዝር ነጥቦችን አስቀምጧል። እንግዲህ በዚህ ውስጥ የተለያዩ ነጥቦች ናቸው የተቀመጡት። ስምንተኛው የሽግግር መንግስቱ የሽግግር ጊዜ የመተዳደሪያ ቻርተር እንዴት ይጸድቃል የሚል ነው። በዚህ በኩል ከቀረበው ነጥብ በኩል በሀገራዊ ሸንጎ ውስጥ የሚቋቋመው ሶስቱ ተቧድኖች የየራሳቸው ሶስት የሽግግር ጊዜ መተዳደሪያ ቻርተር ረቂቅ አዘጋጅተው ለሽግግር መንግስቱ ሸንጎ ያቀርባሉ። የሚዘጋጁት ረቂቆች የሽግግር መንግስቱ መዋቅሮችና አሰራሮችን በዝርዝር አካተው የሚዘጋጁ መሆናቸው እንደተጠበቀ ሆኖ በዚህ የሽግግር ቃል ኪዳል ሰነድ ላይ አስቀድሞ ስምምነት ላይ የተደረሰባቸው ድንጋጌዎች ሙሉ በሙሉ ያካተተና ከነዚህ ድንጋጌዎች ጋር የማይጻረሩ ሆነው ይዘጋጃሉ ይላል። ህገ መንግስቱ ማሻሻያ ረቂቅ ሀሳብ ማቅረብን በትና ማጽደቅን በተመለከተ እንደዚሁም በዚሁም ዘርዘር ያሉ ነጥቦችን አስቀምጧል። ይሄ አስረኛ በሽግግር መንግስቱ ወቅት የታጣቂ ኃይሎች ሚና ምን ይሆናል የሚለውን በተመለከተ ይቻጭር ስለሆን ይችላል አቅርባት በስልጣን ላይ ያለው ኃይል አገዛዝ ታግለው ለመጣል ተሳትፎ ያደረጉ ታጣቂ ኃይሎች የሽግግር ዘመን የሀገሪቱ መከላከያ ሰራዊት ሆነው እንዲያገለግሉ ይደረጋል። በቂ የማብቃትና ዝግጅት በተካሄደበት በኋላ የሽግግር ዘመኑ መከላከያ ሰራዊት ቋሚ የሀገሪቱ ሰራዊት ነው እንዲቀጥል ይደረጋል። አገዛዙ በህዝብ ትግል ተሸንፎ ከመውደቁ በፊት ራሳቸውን ከአገዛዙ ነጥለው በይፋ ከህዝብ ትግል አካል መሆን የበቁና በማንኛውም የወንጀል ድርጊት አለመሳተፋቸው የተረጋገጠ የሀገሪቱ የመከላከያ ሰራዊት አባላትም የሽግግር መንግስቱ የመከላከያ ሰራዊቱ አካል ሊሆኑ ይችላሉ። ሰራዊቱ የበቃና ቋሚ ማድረግ የሚያስችሉ ስራዎች የሚሰሩትን በሰላምና በሀገራዊ ደህንነት አስከባሪ ኮሚሽኑ አማካይነት ነው ይላል። እንግዲህ የሽግግር መንግስቱ የመጨረሻ ግብ ምንድን ነው የሚለው፣ የሽግግር መንግስቱ የመጨረሻ ግብ ከላይ ከተዘረዘሩት የሽግግር ዘመን ኃላፊነቶች ሙሉ በሙሉ ማሳካትና በመጨረሻም በተሻሻለ ህገመንግስት መንግስት መሰረት ነጻና ፍትሃዊ ምርጫ ተካሂዶ የኢትዮጵያ ዘላቂ ሰላምና ኢትዮጵያ ለዘላቂ ሰላም እንድትበቃና መዋቅራዊ ዲሞክራሲያዊ ሂደት እንድትሻገር ማድረግ ነው ይላል። አስራ ሁለተኛ የሽግግር መንግስቱ የስራ ዘመን ይህንን በተመለከተው ሶስት ዓመት ይሆናል ብሏል። የሽግግር ሂደቱ ምን አይነት ተግዳሮቶች ሊገጥሙት ይችላሉ በሚለው ላይም እንደዚሁ ወደ አምስት ነጥቦችን አስቀምጧል። አስራ አራተኛ የሽግግር መንግስት እቅድ ከተሟላ ሁኔታ እውን ለማድረግ ከባለእርሻ አካላት ጋር ምን ይጠበቃል ከሚለው ከገዢው ፓርቲ፣ ከተቃዋሚዎች፣ ከልዩ ልዩ የህብረተሰብ ክፍሎች እና ምሁራን ከዓለም አቀፍ ድርጅቶች እና የውጭ መንግስታት የጉዳዩ ባለቤት ከሆነው የኢትዮጵያ ህዝብ ምን ይጠበቃል የሚለውንም ጉዳይ እንደዚሁ ልደቱ አስቀምጧል። በዚህ እንግዲህ የኢትዮጵያ የተቃዋሚ ፖለቲካ ድርጅቶች የጋራ ግብረ ኃይል በሚለው እንግዲህ ዛሬ በተዘጋጀው ጽሁፍ ላይ ኤክስ ተብሎ ነው ስያሜ የተሰጠው። እንግዲህ በመደምደሚያው ላይ ደግሞ በስልጣን ላይ ያለው አገዛዝ ገና ለመጣል ባልተቃረበበት ሁኔታ ስለ ሽግግር መንግስት ምስረታ መነጋገር ለአንዳንዶች ጊዜውን ያልጠበቀና የቸኮለ መስሎ ሊታያቸው ይችላል። ነገር ግን እንዲህ አይነት አመለካከት የሚከተሉ ሁሉ ሁለት ምክንያቶች ያሏቸው፣ እነሱም ስህተት ናቸው ይላል። አንደኛው በሽግግር ጉዳይ ከወዲሁ ከመነጋገር አልፎ በቂ ዝግጅት ካላደረግን በስተቀር ህዝቡ ከታገለና ብዙ መሥዋዕትነት ካስከፈል ነው በኋላ የሚመጣው ለውጥ ዛሬም እንደበፊቶቹ የለውጥ አጋጣሚዎች እንደማይጠለፍ እንደማይከሽፍ ወይም ከቁጥጥራችን ወጥቶ ለባሰ የህልውና አደጋ ሊያጋልጠን እንደማይችል ማናችንም እርግጠኛ መሆን አንችልም። ሁለተኛ፣ አገዛዙን ከጣልን በኋላ የተሻለና አስተማማኝ ለውጥ የማምጣት ብቃት እንዳለን ከወዲሁ ህዝቡ በበቂ መጠን ማሳመን ካልቻልን በስተቀር በብዙ ኪሳራ ከመነዳት ሲያየኖረው የኢትዮጵያ ህዝብ በእኛ ላይ የተሟላ መተማመን ኑሮት በትግሉ ዙሪያ ሙሉ ልብ አብሮት ሊሰለፍ በሙሉ ልብ አብሮን ሊሰለፍ የሚፈልገውን ዋጋ ሊከፍልና ለአሸናፊነት ሊበቃ አይችልም። ስለሆነም የኢትዮጵያ ተቃዋሚ የፖለቲካ ኃይሎች መጪውን ትግል በእርግጠኝነት ለማሸነፍ ከፈለግን በእንዲህ አይነት የሽግግር አጀንዳ ላይ አስቀድመን መወያየትና ስምምነት ላይ መድረስ የምርጫ ጉዳይ ሳይሆን ግዴታችን ነው። ልደቱ አያሌው ህዳር 14 ቀን 2018 ዓ ም ይላል። ምናልባት ለሚዲያዎች ልደቱ የላከውና ሚዲያዎች ከሚያቀርቡት ውጭ ጽሁፍን የምትፈልጉት ሰዎች ካላቸውም በእነሱ ገጽም ልታገኙት ትችላላችሁ። እንግዲህ ይሄ ስለ ሽግግር መንግስት የቀረበው ነው። ከዚህ ደግሞ ህወሓት ዛሬ ማዕከላዊ ኮሚቴ አማካኝነት ስብሰባ መግለጫ አውጥቷል። ህወሓት ላለፉት አምስት ቀናት ከህዳር አምስት ከህዳር 8 እስከ ህዳር 13 ያደረገውን ማዕከላዊ ኮሚቴ ስብሰባ በተመለከተ ያወጣቸው መግለጫዎች፣ ዛቻዎችም፣ እንደዚሁ ደግሞ አቅጣጫዎችና ውሳኔዎች ተቀመጡበት እንደሆነ መግለጫው እያትታል። እንግዲህ ማዕከላዊ ኮሚቴ ስብሰባ ብዙ ትዕይንቶችን ያስተናገደ እንደነበር እንደዚሁ እንግዲህ መረጃዎች ገልጸዋል። በነደብረጽዮንና በነ አለም ገብረ ውሃድ ቡድን መካከል የተደረገው ሽኩቻ እንደ የነደብረጽዮን ስብሰባ ረግጠው እስከ መውጣት ያደረሳቸው ግምገማና ጉዳዩን በተመለከተ የወጡ መረጃዎች ያሳያሉ። የአሙኖና አለም ገብረ ውሃድ የኮሚቴውን ስብሰባ ቅርጻ ሲዘው ሲመሩ ነደብረጽዮንም ተመልሰው እንደዚሁ በስብሰባው ውስጥ በማዕከላዊ ኮሚቴ እንዲቀጥሉ ተደርጎ ይሄ መግለጫ ወጥቷል። እንግዲህ በዚህ መግለጫ ላይ የተለያዩ ነጥቦች ተነስተዋል። መግለጫው ዛቻም አስፈራሪያም፣ እንዲሁም ደግሞ ጥሪዎችና ተማጽኖዎችን በአጠቃላይ በይዘት ደረጃ ያካተተ ነው። የይባ ትግራይ ያንዣበበውን አደጋ ለመቀልበስ የህዝብ ጥያቄን ለማስመለስ የተጀመረው ስራ እንዲቀጥልና በዚህ በኩል አበረታሽ ስራዎች መሰራታቸው ወደፊት የሚሄድ ተጠናክሮ እንዲቀጥል አቅጣጫ ሰጥቷል ኮሚቴው ብሏል። ህወሓት ከመፍረስ አደጋ መትረፉንም እንደዚሁ ስለመገምገሙና ከሃዲው ቡድን በሚል ይህ ቡድን ሊበትነው የነበረውን ሂደት በህዝቡ ትብብር መክሸፉና የህዝብ ትብብር ያሳካው ድርጅቱ መትረፉና ድርጅታዊ ስራ ተጠናክሮ እንዲቀጥል መወሰኑን፣ ሌላው ተፈናቃዮች ጥያቄን ለመመለስ በፕሪቶሪያው ስምምነት መሰረት ተፈጻሚ እንዲሆንና ይህንን ተፈጻሚነት ደግሞ የፌዴራል መንግስቱ ድርሻውን እንዲወጣ የሚልም እንደዚሁ ጥሪ ቀርቧል። ከዚህ ጋር በተያያዘ በተለያዩ ተወረዋል ባላቸው አካባቢዎች እዋት የብሔር ማንነት እየተቀየረ የህገ መንግስት እና ለዋላዊነት አደጋ ላይ መውደቁን የፌደራል መንግስቱ ኃላፊነቱን ባለመወጣቱና ሊጠየቅ ይገባል የሚል ወቀሳ አቅርቧል። በዚህም እንግዲህ በወልቃየት ያለው ታጣቂ በወረራ የያዘውን ሀይል አካባቢ ለቆ እንዲወጣ ሲልም ህዋሃት ጠይቋል። የፌደራል መንግስቱ የከፋ መስዋዕትነት አስከፍሎናል ከታጣቂ ማደራጀት እስከ ጦርነት መክፈት በድሮን ጥቃት ጭምር ጉዳት አድርሶብናል ሲል ይህንንም እንደዚሁ ህዋሃት በመግለጫው አንስቷል። የባለፈውን ያፋሩን ጥቃት ነው። የፌዴራል መንግስቱ ከትግራይ ከበባ ትግራይን ከበባ ውስጥ አስገብቶ ትግራይ ተገፍቶ ወደ ሁከትና ብጥብጥ እንዲገባ ትግራይ የሁከት ማዕከል እንዲሆን ከሚያደርገው ድርጊት እንዲቆጠብ ብሏል። አፍሪካ ህብረት እና የፕሪቶሪያዊ ሰላም አስፈጻሚ እና አደራዳሪ አካላት ግምገማና የፕሪቶሪያዊ ሰላም ስምምነት አፈጻጸምን እንዲከታተሉ በሚል ጥሪ አቅርቧል። ሌላው አፍሪካ ህብረት ሌላው ዓለም አቀፉ ማህበረሰብ ያንዣበበውን ጦርነት ችላ እንዳይለውና በዋዛ እንዳይመለከተው መዘዙ በዚህ ክልል ብቻ የሚወሰን አለመሆኑን ዓለም አቀፉ ማህበረሰብ እንዲገነዘበው እና ጣልቃ እንዲገባም እንደዚሁ ጥሪ አቅርቧል። በመጨረሻ የትግራይ ህዝብ ደህንነትን በተመለከተ የትግራይ መከላከያ አቅሞች ጋር ተቀናጅቶ እንዲሰራ በሚል መግለጫ ተላልፏል። እንግዲህ ዋስ ወሳኟ ነጥብ ትመስላለች። አጠቃላይ እንግዲህ ይህንን ይመስላል ባጭሩ በትግረኛ እና በአማርኛ የተሰራጨው መግለጫ። ወደ መተከል የሚወስድን መረጃን የማስከትለው መተከል ትላንትና እንግዲህ በቡለን ወረዳ አዲስ አለም በቡለን ወረዳ በኩጂ ተብሎ የሚጠራው ቀበሌ ላይ በርካታ ንጹሐን መጨፍጨፋቸው ነው የተገለጸው። የተጨፈጨፉት ንጹሐን በተመለከተ የተለያዩ ሀዛዊ ቁጥሮች ናቸው እየወጡ ያሉት። ከ40 እስከ 50 ሀዛዊ ቁጥሩን የሚያደርሱት አሉ፣ ከ12 እስከ 14 ም የሚያደርሱት አሉ። እነዚህ ንጹሐን የጨፈጨፈው ታጣቂ ቡድን ዛሬ አዲስ ዓለም ተብሎ የሚጠራ ቀበሌ ሰላማዊ ሰዎችን ከሰዓት በኋላ ከቧል ነው የተባለው። ይሄ ታጣቂ ቡድን እንግዲህ እነዚህ ነዋሪዎች ከጭፍጨፋ የሚታደግ መንግስት ኃይል በአስቸኳይ ጣልቃ እንዲገባና ሊደርስላቸው እንደሚገባ ጥሪ አቅርበዋል። ትናንትና በኮጂ ቀበሌ ላይ ጭፍጨፋ የፈጸመው ታጣቂ ነው አዲስ ዓለም ቀበሌ ላይ ዛሬ ወደ መኖሪያ መንደሮች ዘልቆ ገብቶ ከበባ እየፈጸመው ሲሉ ነዋሪዎቹ ለኢትዮ ፎከስ ገልጸዋል። ከፍተኛ ጭንቀት ላይ እንደሆኑ ነው የገለጹት። ዛሬ እንግዲህ በኢትዮጵያ ሰዓት አቆጣጠር ከቀኑ አስር ሰዓት ከአርባ ድረስ ወደ መኖሪያ ቤቶች ዘልቆ የገባው ታጣቂው መንደሩ ነዋሪዎችን ከበባ ውስጥ አስገብቷል። ከዛ በኋላ ያለውና የተለየ ነገር ምን እንደተፈጠረ አልታወቀም። በአስቸኳይ የሚመለከተው አካል የደህንነት ጥበቃ እንዲያደርግላቸው ነው ነዋሪዎቹ ጥሪ እያቀረቡት። የኦነግ ሸኔ ቡድን በመተከል ሁለት ወረዳዎችና እንዲሁ ደግሞ በምዕራብ ጎጃም የአባይ ሸለቆ አዋሳኝ አካባቢዎች እንደዚሁ በብዛት እየተንቀሳቀሰ መሆኑና በቀጠናዎቹ ስምሪት ወስዶ እንደሚንቀሳቀስም የወጡ መረጃዎች ያሳያሉ። ከነዚህ መካከል በመተከል ዞን ቡለን ወረዳ ጭንቆላ፣ አዲስ አለም፣ ማጣ፣ ዲቪ፣ ባሩዳ ጎደር ኤሬና ጨምሮ በስምንት የተለያዩ ቀበሌዎች እየተንቀሳቀሰ ሲሆን ወታደራዊ ቤዞችም ተንቀሳቃሽ እና ቋሚ ቦታዎች አሉት። ዲቫጤ ተብሎ የሚጠራው ወረዳ እዚሁ መተከል በርበር፣ የጫት ጆን፣ ድንቦን፣ ለገቡና፣ ኪፖ ጋሌሳ፣ ጋለሳ ተብሎ በሚጠሩ አካባቢዎች ጨምሮ በተለያዩ ቦታዎች እየተንቀሳቀሰ እንደሚገኝ እንዲሁም ደግሞ በዚሁ በወንበራ ወረዳ ወደ ወጊዳእና ኪታርና ተብሎ በሚጠሩ አካባቢዎች እየተንቀሳቀሰ እና ስምሪት ወስዶ እንዲሁም ደግሞ ጥቃቶችን እያደረሰ እንደሆነ መረጃዎች ጠቁመዋል። ከኦሮሚያ ክልል በመቀጠል ኦነግ ሸኔ በብዛት የሚንቀሳቀስባቸው ክልሎች አንደኛው ቤንሻንጉል ጉምዝ ነው። ሁለተኛው ጋምቤላ ነው። በቄለም ወለጋ አዋሳኝ አካባቢዎች በተለይ በቤንሻንጉል ጉምዝ ክልል በከማሽ ዞን፣ አሶሳ ዞን፣ መተከል ዞን በሶስቱም ዞኖች ላይ የሸኔ ታጣቂዎች ስምሪት ወስደው እየተንቀሳቀሱ ነው የሚገኙት። በሌሎች አካባቢዎችም እንደዚሁ በጋምቤላ እና አዋሳኝ አካባቢዎች፣ በማዕከላዊ ኢትዮጵያ ጉራጌ ዞንም በተመሳሳይ ስምሪቶችን ወስዶ እየተንቀሳቀሰ ነው የሚገኘው። ይሄ በሌሎች ክልሎች የሚንቀሳቀሰው ኦነግ ሸኔ የግዛት ማስፋፊያ አስፈጻሚ ማስፈጸሚያ ፕሮጀክት እንደሆነ እና በቅንጅት ከኦህደድ ብልጽግና ጋር የሚሰራ ኃይል እንደሆነ ያው በተደጋጋሚ ሲገለጽ ቆይቷል። ከዚህ ጋር በተያያዘ ወደ ጉራጌ ዞን እንደዚሁ ዳርጌ ወረዳ የጥንቃቄ መልእክት በሚል ያደርሳችሁ መረጃ አለ። በዳርጌ ወረዳ የሚኖሩ የአማራ ተወላጆችን እየጠቆመ የሚያስረሽነውን ሰው በተመለከተ አብሮ ወዳጅ ሆኖ የሚኖርና የቀድሞ የጀፍቲ ቀበሌ ሊቀመንበር የነበረ ሰውዬ ነው። ሰውየው እንግዲህ አማራው ጋር አማራ ሆኖ ከኦሮሞ ጋር ኦሮሞ ሆኖ ለመመሳሰል ይሞክላል። ነገር ግን በዚህ ቀጠና አበሽጌ ወረዳ አበሽጌ ዳርጌ ኖኖ ወረዳ ምዕራብ ሸዋ ድረስ የአማራ ወጣቶችን በአማራ ወጣቶች ለተፈጸሙ ጭፍጨፋዎች ዋና የውስጥ መረጃ ሆኖ ነው የሚሰራው ነው የሚለው እንግዲህ የመጣው የአስተያየት እና ጥንቃቄ መልእክት ነው ስሙ በዳሳ ይባላል አንዳንዴ ሁሴን ነው እያለ ራሱን ሁሴን ብሎ ይጠራል በዳሳ እንግዲህ በሚያሳስራቸው የሚያስገድላቸው ሰዎች ባሻገር በሚያስገርም ሁኔታ ወጣቶችን ጠቁሞ ባለሀብቶችን ጠቁሞ ካሳሰረ በኋላ እኔ ያስፈታቸዋለሁ ከመከላከያ ጋር ከጸጥታ ሰዎች ጋር እግባባለሁ በሚል በመቶ ሺዎች የሚቆጠር ገንዘብ እየተቀበለ ነው። አሁን ከባለስልጣናት ጋር ገንዘብ እየተካፈለ ያለው እንግዲህ ይህንን ድራማ ይሰራል። በዚህ ከአንድ መቶ ሰባ በላይ ሰዎች በብዙ ሺህ የሚቆጠር ገንዘብ ተቀብሏል። እንግዲህ እነ ቤተሰቦቻችሁን አስፈታለሁ ወይም ደግሞ ጫና እንዳይደርስባቸው አደርጋለሁ በሚል ነው። ከዚህ ውስጥ እንግዲህ ሰውየውን በተመለከተ ከመጡ ጥቆማና ጥንቃቄ መልክቶች ሀምሌ አራት ቀን 2017 ዓ ም ባለፈው አስራ ስምንት ወጣቶች ሲረሸኑ ስም ዝርዝራቸውን ጥቆማ የሰጠው እሱ ነው። ጥንቃቄ አድርጎ እንግዲህ ዘር ቆጥሮ የኦህደድ ደህንነት ሆኖ ነው አሁን እየሰራ ያለው። ውሎ ግን በአካባቢ ካሉ የአማራ ተወላጆች ጋር ነው። እንግዲህ ጽንፈኛ ማጽዳት የሚል ስምሪት ወስዶ በየቀኑ ይህንን ሲያደርግ ነው የሚውለው ብለዋል። አካባቢ ያሉ የመረጃ ምንጮች ናቸው ያደረሱት። ምናልባት ሰውየው ይህንን አላደርግም የሚል ከሆነ በሚዲያ የሚስተናገድ ይሆናል በፎቶግራፍ የተደገፈ መልእክት ነው ይላካችሁት። ወደ ሌሎች መረጃዎች ሲሄድ ወደ ደቡብ ወሎ ደላንታ የሚወስደን መረጃ ነው ማስከተለው። በደቡብ ወሎ ደላንታ ወረዳ ከወገል ጤና በቅርብ ርቀት በምትገኘው ፀሐይ መውጫ ከተማ ዙሪያ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ተገልጿል። ይቺ ፀሐይ መውጫ ተብላ የምትጠራው ቦታ እንግዲህ ከህወሓት ጊዜ ጀምሮ የአካባቢውን መልካም ምድር በተመለከተ ወታደራዊ መረጃዎች በሚደርሱበት ጊዜ አንዷ ወሳኝ የምትባለው ገዥ ቦታ ነች። እንግዲህ ወደ ሰሜን ወሎ የደቡብ ወሎ የምዕራብ ወሎ እንዲሁም ደግሞ ወሳኝ የሆነ ደጋማውና የእጁና የዋርላ ደላንታ ደጋማ አካባቢዎች የሚያገናኙ ወሳኝ ቦታ ነው። ወደ ላስታ ቀጠናዎችም ይህን እዚህ ቦታ አቅራቢያ ነው እንግዲህ ውጊያ የተደረገው። ውጊያው ከማለዳ 12 ሰዓት ጀምሮ እንደተደረገ የሚገልጹ የመረጃ ምንጮች ከወገል ጤና ቻይና ካምፕ ከተባለው ቦታ የተንቀሳቀሰ የመንግስት ኃይል ጋር ነው ውጊያ የተደረገው። ውጊያው በሞርተር በዲሽቃ እና በሌሎች ውድ መሳሪያዎች ታገዘ ነበር። በተለይ በሶቃ ተብሎ የሚጠራው ቦታ ላይ በተፈጸመው የደፈጣ ጥቃትና ይህንን ተከትሎ በተቀሰቀሰው መደበኛ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ኪሳራው በዝርዝር አልታወቀም፣ በአሃዛዊ መረጃዎች ለማወቅ አልተቻለም። የመንግስት ኃይል ግን ከአምስት ሰዓት ገደማ ጀምሮ በደፈጣና በመደበኛ ውጊያ ጉዳት ያስተናገዱ ወታደሮቹን እና የሚሊሻ የአድማ ብተን አባላትን ይዞ ወደ ኋላ ወጥቷል፣ ነው ያሉት። አጠቃላይ የደረሰው ጉዳት በዝርዝር አልታወቀም። በዚሁ በደቡብ ወሎ ቀጠና ዛሬ ከሳባ በኋላ አየር ጥቃት ተፈጽሟል። በደቡብ ወሎ ዞን ወግዲ ወረዳ አብዩ ጎርባ ተብሎ በሚጠራ ቦታ ላይ የሰው አልባ አውሮፕላን ድሮን ጥቃት ተፈጽሟል። በተፈጸመው የድሮን ጥቃት እንግዲህ በመኖሪያ ቤት ላይ ጉዳት መድረሱን ነው መረጃዎቹ የገለጹት። በሰው ላይ የደረሰ ጉዳት የለም። ከቀኑ ስምንት ሰዓት ከ3 ደቂቃ ላይ ነው የተፈጸመው የሚሉት የመረጃ ምንጮች በአካባቢው የተፈጸመው የድሮን ጥቃት በሰዎች ላይ ጉዳት አደረሰም። አንድ የመኖሪያ ቤት ግን አውድሟል ነው የተባለው። ይህን እንግዲህ ከዛ ቀደም ብሎ በአካባቢው ይህን ድሮን ጥቃት ለመፈጸም መረጃ ይዞ የመንግስት ኃይል በንጹሐን ቤት ላይ ነው እንግዲህ ጥቃቱን ያደረሰው። እንግዲህ በፋኖ ይዞታዎች ላይ በፋኖ ኃይሎች ላይ ነው ጥቃት የሚፈጸመው ቢልም፣ በተጨባጭ ግን ይሄ መኖሪያ ቤት ላይ ነው። ትናንትና ደንበጫ ወረዳም እንደዚሁ ሻይ ቤት ላይ ነው ጥቃቶቹ የተፈጸሙት። ይህን እንግዲህ እየተከታተሉ ማጋለጥ ያስፈልጋል። በፋኖ ይዞታዎች ላይ አይደለም፣ ንጹሐን ናቸው። በከተማ ውስጥ እየተደበደቡ በድሮን ጥቃት እየተገደሉ ያሉት ሆስፒታሎች፣ ጤና ጣቢያዎች፣ ትምህርት ቤቶች ናቸው። ይሄ ግልጽ የሆነ የጦር ወንጀል መሆኑ መታወቅ አለበት። ወደ ሌላው መረጃችን ስንሄድ እንዲሁ እዚሁ ወሎ ወደ ሰሜን ወሎ ጋሸና ቀጠና ከጋሸና ላሊበላ መስመር ባሉ ሶስት ቦታዎች ላይ የደፈጣ ጥቃትና መደበኛ ውጊያዎች ከሰዓት በኋላ መቀስቀሳቸውን የሚገልጹ መረጃዎች ወጥተዋል። ድብኮ ተብሎ የሚጠራው ቦታ ከጋሸና ወደ ላሊበላ በቅርብ ርቀት ከሚገኘው ቦታ ዳቦ ከተማና ወደ ሽምሻ አቅራቢያዎች እንደዚሁ በቡድን መሳሪያ የታገዙ ውጊያዎችና የደፈጣ ጥቃቶች ተፈጽመዋል። ከጋሸና እና ከላሊበላ ወደ አካባቢው የተንቀሳቀሰ ኃይል ጋር ነው ውጊያ እየተደረገ ያለው። እንግዲህ በቡድን መሳሪያዎች የታገዘ ውጊያ ተደርጓል። ቀበሮ ሜዳ ተብሎ ከሚጠራው አካባቢ ድብኮ ተብሎ ወደሚጠራው አካባቢ የዙ 23 ተከታታይ ድብደባ እየተፈጸመ መሆኑን ተመልክተናል ሲሉ ጋሸና አካባቢ ያሉ የመረጃ ምንጮች ገልጸዋል። ዝርዝር ጉዳቶቹ በውል አልታወቁም። ተጨማሪ መረጃዎችን በጉዳዩ ላይ ይዤ የመመለስ ይሆናል። ወደ ሌላው መረጃችን እንግዲህ ኦህዴድ ብልጽግናን የተመለከተ ነው። ኦህዴድ ብልጽግና ለፖለቲካ ፓርቲነት ሊያዋቅረው የነበረውን ቡድን ወደ ሌላ አደረጃጀት ቀይሮታል የሚለው ነው። በዚህ በኩል እንግዲህ የቄሮ ፓርቲዎችን ቄሮ ቢሊሱማ በሚል ሊያቋቁሙ የነበረው ፓርቲ በፕሮፓጋንዳ ጫና ውስጥ መግባቱን ተከትሎ እና የቄሮ ለብልጽግና አገልጋይ ይሆናል የሚለው እና ከዚህ ጋር በተያያዘ የደረሰበትን የፕሮፓጋንዳና የሚዲያ ሽንፈት ተከትሎ ይህንን የአሰባስቦት የነበረውን ኃይል የቄሮ ህብረት በሚል አቋቁሟል ነው የተባለው። የህብረቱ ዋና ዓላማው በተቃዋሚ የኦሮሞ ኃይሎች በፖለቲካ ድርጅቶችም የትግል በሚያደርጉትም ሰርጎ በመግባት ኃይል መበተን መረጃ መሰብሰብ፣ መዋቅሩን መቆጣጠር ነው ተብሏል። ይሄ ቄሮ ህብረት የተባለው አላማው እንግዲህ። ይህንን በተመለከተ ጉዳዩን የሚከታተሉ የኦሮሞ ፖለቲከኞች ህብረቱ ይሄ የቄሮ ህብረት የተባለው የኦህደድ ብልጽግና ጽፈት ቤቶች ባሉባቸው ቦታዎች በሙሉ መዋቅሩን ያደራጃል። ያው እንግዲህ እንደ ወጣቶች የብልጽግና የወጣቶች ሊግ ወይም ደግሞ የሴቶች ሊግ እንደሚባለው ነው ባህሪው። አደረጃጀቱ እንግዲህ ቄሮ ማለት ያላገባ ቢሆንም የቄሮ ህብረት በሚል ኦህደድ ባቋቋመው ድርጅት ውስጥ ግን እድሜያቸው የገፋ የቀድሞ የኦህደድ ካድሬዎችና ደህንነቶች ጭምር የተዋቀሩበት ህብረት ነው ሲሉ ነው ይህንን የገለጹት። እንግዲህ ያለውን ተቃውሞ በተለያየ መንገድ ለማክሸፍ እንዲሁም ደግሞ ለመቆጣጠር የተቋቋመ ቡድን ነው ሲሉ ነው አስተያየት እየሰጡት። ለዚህ ሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉን የማመሰግነው፣ በሌላ ተመሳሳይ መርሃ ግብር እስከምንገና ድረስ መልካም ጊዜ።